የትራምፕ የጋዛ ተኩስ አቁም በግላጭ ጋዛን ከመቆጣጠር ይልቅ በተዘዋዋሪ መያዝ ወይንስ እውነተኛ ተኩስ አቁም? ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጣ በኋላ ያልነካካው ጉዳይ ያልገባበት ክስተት የለም። ከጋዛ እስከ ዩክሬን፣ ከአዘርባይጃን እስከ ህንድ ሁሉም ነገር ነካክቷል። አሳክቻለሁ ሲል ብዙዎች ስኬቱን ተጠይቅ ውስጥ ቢያስገቡበትም የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሲመጣ በዓለም ላይ ያሉ ጦርነቶችን ለማስቆም ምሎ ተገዙ ዝቶ ነበር። የሩሲያ ዩክሬን ጦርነትን በ24 ሰዓት ውስጥ አስቆማለሁ ያለው ዶናልድ ትራምፕ የጋዛ ጦርነትንም እንዲሁ አስቆማለሁ ማለቱን ብዙዎች ተስፋ እንዲጥሉበት አድርጎ ነበር። ግና ትራምፕ ወደ ስልጣን ሲመጣ የጋዛ ጦርነት ሰባቂ የእስራኤል ዘር ማጥፋት አዝማች ጋዛን የመጠቅለል ግባራ ጋቢና ፍልስጤማውያንንም ከፍልስጤም ምድር የማሳደድ ፕሮጀክት ዋና አጋርና አጋዥ ሆኖ ነበር የተከሰተውም። ልብ በሉ። እኛ የዘር ማጥፋት ስንል የግል ምልከታችን አይደለም ይልቁንስ የተባበሩት መንግስታት ድርጅት የእስራኤልን ዘመቻ የዘር ማጥፋት ጦርነት ነው ብሎ ስለበየነው ነው የተባበሩት መንግስታት ድርጅት ዓለም አቀፍ የወንጀል ፍርድ ቤት አይሲሲ ሂውማን ራይትስ ዎች አምነስቲ ኢንተርናሽናል ሌሎችም ዓለም አቀፍ ተቋማት የጋዛን ጦርነት የእስራኤል የዘር ማጥፋት ዘመቻ ነው ሲሉ በይነውታል ይህንን የዘር ማጥፋት ጦርነት ለማስቆም የተባበሩት መንግስታት ድርጅት ጠቅላላ ጉባኤና አሳሪ ውሳኔ የማሳለፍ ስልጣን ያለው የጸጥታው ምክር ቤት ተደጋጋሚ ውሳኔዎችን ቢያሳልፍም አሜሪካ ድምፅን በድምፅ የመሻር መብቷን ተጠቅማ ውድቅ አድርገዋለች። ይህንን የተኩስ አቁም ውሳኔ የሚደግፈው ሀገራትንም በኢኮኖሚና ፖለቲካዊ ቅጣቶች ስትሸነቁጥና ስታስፈራራ ቆይታለች። ውድ የኢትዮ ስካይ ሚዲያ አድማጭ ተመልካቾች፣ በዛሬው መርሃ ግብር የጋዛን የተኩስ አቁም እንቅስቃሴ እና ተያያዥ አጀንዳዎችን በመያዝ ዝርዝር ሀሳቦችን ወደ እናንተ እናደርሳለን። አብራችሁን ስትቆዩ ሚዲያችንን ሰብስክራይብ ማድረጋችሁን እንዳትረሱ። በያላችሁበት መልካም ቆይታ ይሆኑ አይቶላችሁም። ከውራት በፊት በአሜሪካ ኳታር እና ግብፅ አማካኝነት የተደረሰው የዘጠኝ ወር ተኩስ አቁም ስምምነት በእስራኤል ሲጣስ ተኩስ አቁሙ እንዲደፈርስ ትዕዛዝና ድጋፍ ያስተላለፈው ራሱ ትራምፕ ነበር የሚሉ መረጃዎች ወጥተዋል። ምክንያት ያለው ደግሞ ሐማስ የእስራኤል ታጋቾችን የሚለቅበት ሁኔታ አስደብሮኛል የሚል ነበር። ከሁሉ የሚከፋው ደግሞ ዶናልድ ትራምፕ ጋዛን ወደ ትራምፕ ጋዛነት ቀይሬ ንብረት ያደርጋታለሁ። እስራኤልም ከዚያ ድርሻ ይኖራታል። ስለዚህ ሌሎች ሀገራት ፍልስጤማውያንን ይቀበሉ፣ መሬቱን እንፈልገዋል እንሰራለን የሚለውን ዓለም አቀፍ ሕጎችን የጣሰው የትራምፕ ፕሮጀክት ነበር። ፕሮጀክቱ በዓለም አቀፍ ጫና ለጊዜው ቢቆምም ጦርነቱ ግን ዘመቻው ግን አሁንም እንደቀጠለ ነው። ይህ ሁሉ በሆነበት ነው ዶናልድ ትራምፕ ለመካከለኛው ምስራቅ የሰላም በስራትን ይዤ መጥቻለሁና ጥሬን ስሙ ሲል ለዓለም ያስተጋባው የቱርኩ ፕሬዚዳንት ኤርዶጋን እና ሌሎች የአረቡ ዓለም መሪዎችን ካነጋገረ በኋላ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሆ በራሱ ቤተ መንግስት ዋይት ሀውስ ጠርቶ ነው ይህ የተኩስ አቆም ስምምነት ነው አንተም ሐማስም ተቀበሉት ብሎ ያቀረበው ነገር ግን ለታይታኑ እንጂ ትራምፕ የተኩስ አቁም ስምምነቱን ዋይት ሃውስ ላይ ይፋ ከማድረጉ በፊት ለእስራኤል የስምምነት ነጥቦች ተልኮላት ማስተካከያ ማድርጋ መልሳም ከዚያ በኋላ ይፋ እንደሆነ ነው አክሲዮስ የዜና ወኪል ይዞት የወጣው መረጃ የሚያሳየው። እናም ዶናልድ ትራምፕ በጋዛ ተኩስ እንዲቆም የሚያዘው ባለ ሃያ አንድ ነጥብ የተኩስ አቁም ስምምነት ሰነድን ይፋ አድርጓል። የትራምፕ ተኩስ አቁም የሚከተሉትንና ሌሎች ተያያዥ ነጥቦችን የያዘ ሲሆን በዚህም የዶናልድ ትራምፕ የተኩስ አቁም መሰረት የመጀመሪያ መስፈርቶችን አስቀምጧል። ትራምፕ ተኩስ አቁም መፈጸሙ አያጠያይቅም ብሏል። ከዶናልድ ትራምፕ ነጥቦች መካከል አንደኛው ጋዛ ለጎረቤቶቿ ስጋት የማትፈጥር ከሽብር የጸዳሽ ቀጠና ትሆናለች። ሁለት ከበቂ በላይ መከራና ስቀል የደረሰባቸው ጋዛውያን ጋዛ እንደገና ትገነባለች። ሶስት ሁለቱም ወገኖች በዚህ ሐሳብ ከተስማሙ ጦርነቱ ወዲያው ይቆማል፣ ታጋቾች እንዲለቀቁ የእስራኤል ጦር ወደ ተስማሙበት መስመር ይወጣል። በዚያ ጊዜ የአየርና የመድፍ ቦምቦችን ጨምሮ ሁሉም ወታደራዊ እንቅስቃሴዎች ይቆማሉና ሙሉ በሙሉ ለመውጣት ቅድመ ሁኔታዎች እስኪሟሉ ድረስ ደግሞ ጦርነት የሚባል ነገር አይኖርም። አራት እስራኤል ይህንን ስምምነት በይፋ በተቀበለች በሰባ ሁለት ሰዓታት ውስጥ በሕይወት ያሉና ሕይወታቸው ያለ ያሸነፉ ታጋቾች በሙሉ ይመለሳሉ አምስት ሁሉም ታጋቾች ከተለቀቁ በኋላ እስራኤል 250 የዕድሜ ልክ እስረኞችና ከኦክቶበር 7 2023 በኋላ የታሰሩትን 1700 ፍልስጤማውያንን ትፈታለች በዚህ አውድ ውስጥ የታሰሩ ሴቶችና ሕፃናትን ጨምሮ ተብሏል ለእያንዳንዱ እስራኤላዊ አስክሬንም እስራኤል 15 የፍልስጤን ሟች አስክሬኖችን ትመልሳለች ስድስት ሁሉም ታጋቾች ከተመለሱ በኋላ በሰላም አብሮ ለመኖርና መሳሪያቸውን ለመፍታትም ቃል የገቡ የሐማስ አባላት ምሕረት ይደረግላቸዋል ጋዛን ለቀው ለመውጣት የሚፈልጉ የሐማስ አባላትም ወደ ተቀባይ ሀገሮች በሰላም እንዲገቡ ይደረጋል ሰባተኛም ይህ ስምምነት ሁለቱም አካላት ከተቀበሉ በኋላ ሙሉ እርዳታ ወዲያውኑ ወደ ጋዛ ሰርጥ ይላካል። ቢያንስ የእርዳታ መጠን በጥር 19 ቀን 2025 የሰብአዊ እርዳታን በሚመለከት የስምምነት ውስጥ ከተካተቱት ጋር የሚጣጣም ሲሆን ይህም የመሰረተ ልማት መልሶ ማቋቋም ውሃ፣ ኤሌክትሪክና ፍሳሾችን የሆስፒታልና የዳቦ መጋገሪያዎች ማገገሚያና ፍርስራሽን እንዲሁም ክፍት መንገዶችን ለማስወገድ አስፈላጊ መሳሪያዎችንም ማስገባት የሚለው ይገኝበታል። ስምንተኛ በጋዛ ሰርጥ ውስጥ የስርጭትና የእርዳታ መግባት ከሁለቱም ወገኖች በተባበሩት መንግስታትና በኤጀንሲዎች እንዲሁም በቀይ መስቀል በኩል ጣልቃ ሳይገባ ይቀጥላል። በተጨማሪም ከሁለቱም ወገኖች ጋር በምንም መልኩ ያልተገናኙ ሌሎች ዓለም አቀፍ ተቋማት በሁለቱም አቅጣጫዎች የራፋህ መሻገሪያን መክፈት በጃንዋሪ 1925 ስምምነት መሰረት ለተተገበረው ተመሳሳይ አካሄድም ተገዢ ይሆናሉ። ዘጠነኛ በጋዛ ውስጥ ላሉ ሰዎች የዕለት ተዕለት የህዝብ አገልግሎቶችና ማዘጋጃ ቤቶችን የማቅረብ ኃላፊነት ባለው የቴክኖክራሲና የፖለቲካ የፍልስጤም ኮሚቴ ጊዜያዊ ሽግግር አስተዳደር ስር ይተዳድራል። ይህ ኮሚቴ ብቁ ፍልስጤማውያንና ዓለም አቀፍ ባለሙያዎችን ያቀፈ ሲሆን በአዲስ ዓለም አቀፍ የሽግግር አካል ወይም የሰላም ቦርድ የሚመራና የሚመራውን በፕሬዚዳንት ዶናልድ ትራምፕና የቀድሞ እንግሊዝ ጠቅላይ ሚኒስትር ቶኒ ብሌነር የሚመራ ሲሆን የሌሎች ሀገራት መሪዎችንም ያካትታል። ይህ አካል በ2020 የፕሬዚዳንት ዶናልድ ትራምፕ የሰላም እቅድና የሳውዲ ፈረንሳይ ሀሳብን ጨምሮ የፍልስጤም ማስተዳደር የማሻሻያ መርሃ ግብሩ እስከተጠናቀረበት ጊዜ ድረስ ለጋዛ መልሶ ማልማት የሚደረገውን የገንዘብ ድጋፍ ያዘጋጃል። እንዲሁም በ2020 ፕሬዚዳንት ዶናልድ ትራምፕ የሰላም እቅድና የሳውዲ ፈረንሳይ ሀሳብን ጨምሮ ጋዛን ደህንነቱን በጠበቀና ውጤታማ በሆነ መንገድ መልሶ ማስተዳደርን ያካትታል። ይህ አካል የጋዛን ህዝብ የሚያገለግልና ኢንቨስትመንትን ለመሳብ ምቹ የሆነ ዘመናዊና ቀልጣፋ አስተዳደር ለመፍጠር ምርጥ ዓለም አቀፍ ሁኔታዎችን ይፈጥራል ተብሏል። አስረኛ ጋዛን መልሶ ለመገንባትና ለማበረታታት የትራምፕ የኢኮኖሚ ልማት እቅድ በመካከለኛው ምስራቅ ውስጥ አንዳንድ የበለጸጉ ዘመናዊ ከተሞች እንዲወለዱ የረዱ ባለሙያዎች ቡድንን በመሰብሰብ ሊፈጠር ነው ተብሏል። ብዙ የታሰቡ የኢንቨስትመንት ሀሳቦችና አስደሳች ልማት ሀሳቦች በጥሩ ፍላጎት ባላቸው ዓለም አቀፍ ቡድኖች ይቀረጻሉ። እንዲሁም የደህንነትና አስተዳደር ማዕቀፎችን በማዋሃድ እነዚህ ኢንቨስትመንቶች ለመሳብና ለወደፊት ለጋዛ የሥራ እድልና የእድገት ሁኔታዎችና በጋዛውያንም እንደገና ተስፋን ለመፍጠር ታሳቢ ተደርጎ ይሰራል ይላል። አስራ አንደኛ ከተሳታፊ ሀገራት ጋር ለመደራደር ተመራጭ ታሪፍና ተደራሽነት ያለው ልዩ የኢኮኖሚ ዞን ይቋቋማል፣ ወዘተም እያለ ይቀጥላል። በዚህ ስምምነት መሰረት ሐማስ ትጥቅ ይፈታል፣ ጋዛንም ለቆ ይወጣል፣ ፍልስጤማውያንም በሌሎች ኃይሎች ይገዛሉም። ይህን ስምምነት ቱርክና የአረብ ሀገራት ሲደግፉት የፍልስጤም አስተዳደር የሚባለው የማህሙድ አባሱ ቡድንም ተቀብየዋለሁ ብሏል። ትልቁ ጥያቄ ሐማስ ይቀበለዋል ወይ የሚለው ነው። ሐማስ ስምምነቱን ለመቀበል ከሦስት እስከ አራት ቀናት ተሰጥቶታል። ግና ሐማስ ስምምነቱን ይቀብላል ተብሎ አይታሰብም። ለዚህም በርካታ ምክንያቶችን ማንሳት ይቻላል። የመጀመሪያው ጉዳይ ትራምፕም ሆነ ኔታንያሁ ለስምምነት ደንተ ሌላቸውና ከፈለጉ በማግስቱ የሚሽሩ አይነት መሪዎች ናቸው ተብሎ በሐማስ መታመኑ ነው። የዲፕሎማሲ ሕጎች እነርሱ ዘንድ ብዙም ዋጋ የላቸውም። ለዚህም ትልቁ ማሳያ በኳታር ከእስራኤልና ከአሜሪካ ጋር ሊደራደሩ የተቀመጡ የሐማስ ተደራዳሪዎችን እስራኤል ለመግደል መሞከሯ ነው እንዲህ አይነት ታሪክ ከዚህ በፊት ተከስቶ አያውቅም። እናም ይህኛውን ቃላቸውን የሚያከብራሉ ብሎ ሐማስ አያምንም። ሁለተኛው ፍልስጤማውያን በሌላ አካላት እንዲመሩ የሚያደርግ መሆኑ ነው። በተለይም በኢራቅ ጦርነት በፈጸመቻቸው ወንጀሎች ከፍተኛ ውግዘትን ያስተናገደችው እንግሊዝ በቀድሞው ጠቅላይ ሚኒስትሯ ቶኒ ብሌር ጋዛ እንዲያስተዳድር ማቅረብ ለሐማስ ፍጹም የማይዋጥለት ስምምነት እንደሆነ አመራሮቹ ይጠቁማሉ። ሶስተኛው ስምምነቱ የፍልስጤም የሀገርነት ተስፋን መና የሚያስቀር ነው። በስምምነቱ ጥረት ጋዛ ሌሎች አካላት እንድተደራደር የሚያደርግ በመሆኑም ፍልስጤማውያንም የሚቀበሉታል ተብሎ አይገመትም። አራተኛው ሐማስ ትጥቅ ይፍታና ጋዛ ለቆ ይውጣ የሚለው ስምምነት በርካታ መሪዎቹን መስዋዕት አድርጎ ሲዋጋ ለኖረው ሐማስ ይቀበለዋል ተብሎ የሚታሰብ አይደለም። የሐማሱ አመራር ኦሳማ ሐምዳን ከዚህ በፊት ሲናገር ከሐማስ መዝገብ ቃል ውስጥ እጅ መስጠት የሚል የለም፣ ወይ ድል እናደርጋለን ወይ እንሰዋለን ብሏል። ይህ ደግሞ እጅ ስጡ የሚለውን ስምምነት እንዳይቀበሉ ያደርጋቸዋል። ታዲያ ይህ ሁሉ እየታወቀ ዶናልድ ትራምፕ ይህን ለእስራኤል ያደላ ነው የተባለለትን ስምምነት ለምን አርቅቆ አቀረበ ቢባል የሚከተሉት ምክንያቶች በድጋሚ ይነሳሉ። የመጀመሪያው ጉዳይ ትራምፕ ራሱን የሰላም ሰው አድርጎ በማቅረብ የዘንድሮውን የሰላም ኖቬል ሽልማትን ማሳካት ይፈልጋል። ሰባት ጦርነቶችን አስቆሚያለሁ የሚለው ትራምፕ የጋዛ ስምምነት ሀሳብን ካቀረበ በኋላ በሰጠው መግለጫ ዘንድሮ የሰላም የኖቬል ሽልማቱን ለእኔ ያለመስጠት አሜሪካን እንደ መስደብ ይቆጠራል፣ ማለቱ መነጋገሪያ ሆኗል። ሁለተኛው ስምምነቱ በተዘዋዋሪ ጋዛ በትራምፕ እጅ እንድትገባ የሚያደርግ ነው። ትራምፕ ቶኒ ብሌየርን የሾመው የራሱን ዓላማ እንዲያስፈጽምለት ነውም ተብሏል። ቶኒ ብሌየር ከትራምፕ አስተዳደር ጋር ለወራት የዘለቀው ውይይት ሲያደርጉ ከቆዩ በኋላ ነው። በዚህ ውሳኔ ውስጥ እጃቸው የገባውም የቶኒ ብሌየር ድርጅት በትራምፕ የሕግ ልጅ የሆነው ጃሪድ ኩሽነር የሚረዳ ሲሆን ዶናልድ ትራምፕና ቤተሰቡ በመካከለኛው ምስራቅ ሊገነቡት ላሰቡት የቢዝነስ ኢምፓየርም ጋዛን ቁልፍ አድርገው ወስደዋታል። ሶስተኛው ዓለም አቀፍ ጫናዎችና ወግዘቶችን ለማርገብ ነው። የአሜሪካ ስም እንደ ጋዛ ጦርነት የጠለሸበትም የወደቀበትም ቦታ ላይኖር ይችላል። የሰብአዊና ዴሞክራሲ መብቶች ጠበቃኔ በማለት በሀገራት መንግስታት ነቅላ ስታስተካክል የኖረችው አሜሪካ ዝናዋ ወይቦ የዘር ማጥፋት ወንጀል አዝማጅ ተደርጋም ተወስዳለች። እናም ይህንን ስም ለመጠገን ሲባል ትራምፕ ይህንን ስምምነት ለማቅረብ ተገዷል። አራተኛው ለተጨማሪ መሪር ጭፍጨፋዎች ለማመቻቸት ነው ተብሎ ብሏል። ሐማስ ይህንን ስምምነት ካልተቀበለም በጋዛ የገሃነም በሮች ይከፈታሉ፣ እስራኤል የሚያስፈልጋትን ሁሉ እናደርጋለን ያለው ትራምፕ ይህንን ስምምነት መቆመር አድርጎታል የሚለውም የብዙዎች እይታ ነው። የሆነ ሆኖ የተኩስ አቁም ስምምነቱን ሐማስ ይቀበለው አይቀበለው ባይታወቅም፣ አይቀበለውም የሚለው ግምት ሚዛን አድልቶ ጦርነቱ እንዲቀጥል ያደርጋል የሚለው ሐሳብ ብዙዎችን አስማምቷል።